እንዴት ናችሁ ደህና ናችሁ ወይ ዛሬ የሩታዬና የአብርሽ ሰርግ ነው እርግጠኛ ነኝ የመጀመሪያዎቹ ዩቱበሮች ናቸው ከኢትዮጵያ ዱባይ ድረስ መተው መርከብ ላይ ከመቶ ሀምሳ እስከ ሁለት መቶ ሰው የሚይዝ መርከብ ላይ ሰርግ ፕሮግራማቸውን ያደረጉ የመጀመሪያዎቹ ኢትዮጵያን ዩቱበሮች ናቸው እርግጠኛ ነኝ ከዚህ በፊት ሰምተን አናውቅም ከኢትዮጵያ ድረስ መተው ዱባይ ላይ ሊያውም መርከብ ላይ ሰርግ ያደረጉ ሰምተን አናውቅም። እና በጣም ነው የምንወዳችሁ እኛ ሸቃሊቶች በጣም ነው የምናከብራችሁ። እናንተ የፍቅር ምሳሌዎቻችን ናችሁ። ቀን በቀን በምታሳዩ ትክክለኛ የፍቅር ላይፋችሁ እኛ ብዙ ትምህርት ተምረናል። ፍቅር ምን እንደሆነ በእናንተ አይተናል። እና ታውቃላችሁ እኛ ሸቃሊቶች ግሬስ ፋሚሊ ብለን ግሩፕ ከፍተን ከዚህ ቀደም ቴሌቪዥን ስጦታ ሰጥተናችኋል፣ ቀጥለን ፍርጅ ቀጥለን ወርቅ፣ እንዲሁም ደግሞ ስፖንሰር ሆነን ዱባይ ድረስ አምተናችኋል። ሰርጋችሁ ላይ ለመታደምም 250 ብር የቦት ለመክፈል ዝግጁ ሆነን ነበረ። እንዲሁም ደግሞ ልብሳችንን ከላይ ነጭ ከስር ቀይ ለብሰን ለመምጣት ተነጋግረን ነበረ ግሩፕ ላይና ያው እኔም የግሬስ ፋሚሊ እንደመሆኔ መጠን ያው በጣም አድናቂያችሁ የመዳም ሸቃላ ቅመም ስለሆንኩኝ በጣም አድናቂያችሁ ስለሆንኩኝ ያው ስጦታዬንም ገዝቼ እንደምትመለከቱት ወርቅ ይሄ አልማዝ ነው። ዝም ብሎ ፈርጥ እንዳይመስላችሁ፣ ይሄው ወርቅ ይታያችኋላ። እሱን ገዝቼ እመጣለሁ ብዬ ያው ብር ጎደለኝ መሳፈሪያ ጎደለኝ። እስከ ዛሬ ድረስ ያው በግሬስ ፋሚሊ ብለን ከፍተን ሰፖርት ስናደርጋችሁ ነበር። እኛ በጣም ስለምንወዳችሁ በቪዲዮችሁን በማየት ሼር በማድረግ ብቻ ሳይሆን እኛ ሰፖርት የምናደርጋችሁ ገንዘብም ወጪ በማድረግ ነው ሰፖርት የምናደርጋችሁ። ያው ፍቅራችንን እኛ በዚህ ነው የምንገልጸው። እኛ ከመዳን ቤት ሳንወጣ ሽንት ቤት እያጠብን እ እንጀራ እየናፈቀን የተቀደደ ቡታንታ እየለበስን ለእናንተ እኛ እንደዚህ እናደርጋለን። ጥሩ ስለሆነን እዛ እናታችን ውስጥ ልብሷ እንኳን የድሮ ያ ቀዩ ሽቲ ሲቀደድባት መሶብ ላይ ያደረገች ለእሷ ሳንቀይር ለእናንተ ሁን በዚህ ደረጃ ሰፖርት እናደርጋችኋለን። ያው የፍቅር ምሳሌዎቻችን ስለሆናችሁ ማለት ነው፣ ለእኛ ለመዳም ቅመሞች፣ ለእኛ ለሸቃሊቶች አንዳንዶቹ በእርግጥ ይሰድቡናል። እናንተ ምን ነክቷችሁ ነው? እነሱ ኢትዮጵያ የተንደላቀቀ ኑሮ እየኖሩ በሀገራቸው ላይ እየኖሩ ሰርግ ብለው መርከብ ላይ ድረስ እስከ ማዘጋጀት አስበው እስከ ማዘጋጀት የደረሱ፣ እናንተ ከሽንት ቤት ማጠብ ሳትወጡ ድሀ ቤተሰቦቻችሁን እዛ አድርጋችሁ እያሉ ይሰድቡናል። እናታችሁን እንኳን አትረዱም፣ እናታችሁ ኮንጎ ጠግና እየሄደች እ እናንተ ቅያሬ እንኳን ልብስ የላችሁ እያሉ ያሙናል። እኛ ግን ያው ስለምንወዳችሁ ምን አገባችሁ እንደዚህ ሰማሽ ላይቭ ላይ ወተን ምን አገባችሁ እያልን እየተሳደብን እናንተን ሰፖርት እናደርጋለን። ያው ሁሉ ፍቅራችን ነው። የሆነ ነገርማ አድርጋችሁናል። በጤናችሁ አይደለም፣ በጤናችን አይደለም። እኛ ሸቃሊቶች ለማንኛውም ዛሬ የአብርሽና የሩታ ሰርግ ነው። ግን ቁም ነገር ማለት ነው። የመዳም ቅመሞች ሸቃሊት ምን ሆነው ነው? ግን በጤናቸው ነው። በነገራችን ላይ ይሄ ያወራሁት በጠቅላላ አደረጉ የተባሉት ነው። ግሬስ ፋሚሊ ብለው ግሩፕ ከፍተው ሼር ላይክ በማድረግ ብቻ ሳይሆን ሰፖርት የሚያደርጓቸው ጥሬ ገንዘባቸውን በማውጣት ሁላ ነው ሰፖርት የሚያደርጓቸው። በዛ ላይ ደግሞ ልጆቹ ፋራ ፋራ ነገሮች ናቸው ካነጋገራቸው እንደተረዳሁት ማለት ነው ምክንያቱም ወጥተው እንኳን ማስረዳት አልቻሉ ምን አገባችሁ ብናደርግ ምናምን እያሉ ነበር ሲሳደቡ የሰማሁትኝ እንዲሁም ደግሞ የሶስት ወር ደሞዜን ሁላ እስከ እንትን እስከ ማለት በአመት ውስጥ የሶስት ወር ደሞዝ ነው ያስቀመጥኩት እስከ ማለት የደረሰች ልጁላ አለች ማለት ነው እነሱን ሰፖርት እያደረጉ ምናችሁን ነው ግን የሚያማችሁ ማለት አብረሽ ላጤ እንኳን ቢሆን ኦኬ፣ ድንገት ፈልገሽው ነው፣ ድንገት አንድ ቀን እንኳን ቢጀነጅ ነኝ ብለሽ አስበሽ ነው ምናምን ብለን እንላለን። ባለች ዳር ከዚህ በፊትም ፍቅረኛ ነበረው። እንግዲህ መጀመሪያም ሲመጣ ከሴት ጋር ነው የመጣው። የፍቅር ላይፋቸው ደግሞ ይሄን ያህል የሚያምር አይደለም። እውነት ለመናገር ላይክ በጣም የሚዘገንኑ ሰዎች ናቸው። መጀመሪያ ከፍቅር ጋር ነበረ። ከዛን ከእሷ ጋር ሲለያይ ከሩታ ጋር በመሀል ቺት ምናምን እየተባባሉ ቀን በቀን ድራማ ይሰራሉ በፍቅር ላይ ማለት ነው። አሁን እንኳን በቅርብ ከሩታ ጋር ተለያየም ብሎ ከፍቅር ጋር ጀምረው ነበረ። ይህ ሁሉ ለማይረባ ጥቅማ ጥቅም ብለው ነው፣ አይኑ ለቪው ብለው ነው። ግን በዚህ ደረጃ ፍቅርን አውርደው የሚሰሩ ሰዎች ናቸው። ላይክ ይህናል ምሳሌ የሚሆኑ ሰዎች አይደሉም። ግን ምን ሆናችሁ ነው የመዳም ቀመሞች የእውነት ግን ሶሻል ሚዲያ ላይ የሚወራ እውነት ነው ማለትም፣ ላይክ የሚሰድቡን ማለት ነው፣ ዝቅ አድርገው የሚሰድቡን በማየት በላይክ በሼር ሰፖርት ካደርጋችሁ አይበቃም። ጥሬ ገንዘብ አወጣችሁ የምትረዱት፣ ምናችሁ ነው የሚያማችሁ እናንተ። እኮ እነሱ የሚያገኙትን እኮ አታገኙም። እነሱ የሚኖሩትን ህይወት እኮ አትኖሩ። አስባችሁታል ማይጋድ እኔ ማ በጤናችሁ አይደለም። ላይክ ምንም ማለት ማውራት ራስ አቃተኝ ማለት ምንድን ነው የሚባለው? ምናችሁ አቹ ነው የሚያማችሁ? ስሬስ በጤናችሁ ነው።